አሰላሙ አሌይኩም ረህመቱላህ ወበረካቱ። ብዙዎቻችን እንዲህ እንላለን፣ ዱኒያ እኮ አልሳካለች ናም። ተቀጥሬ ያየሁት የግል ስራም ጀምሬ ያየሁት ከትልቅ እስከ ትንሽ ስራ ሳልመርጥ ሰርቼ ለፍቼ ደክሜ ያየሁት፣ ተሸከምኩ፣ አጓጓዝኩ፣ ሁሉንም ስራ ሰራ አልተሳካልኝም እንላለን። ያ አላህ ምን አደርጋለሁ ከአሁን በኋላ ዱኒያ ላይ እኔ ደስተኛ ልሆን አልችልም፣ ሊሳካልኝ አልችልም ብለን እናስባለን። ነገር ግን ነገር ግን እውነት ትክክለኛውን ሰበብ አድርሰናል? የጌታችንን በር ቆፍቆፍ አድርገናል? ነዓም፣ የጌታችንን በር ለቆፈቆፈኮ የማይሆነው ሁሉ ሁኗል። አይደል ነቢዩላህ ዩኑስ ዐለይሂ ሰላም አሳነባሪ ትልቁ ውቅያኖስ ውስጥ በሆዳ በአሳነባሪ ሆድ ውስጥ ገብተው ውጧቸው ከዛ ሎጡም እንዴ ይታሰባል ይሄ ነገር ግን የማይታሰበው ነገር ሁሉ ሆኗል። በምን ላኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ምን ዛሊሚን በሚለው ክር ይሄን ባሉ ጊዜ ነበር አሳነባሪው አውጥቶ የተፋቸው። ያአላህ ነቢዩ ላህ ኢብራሂም ዐለይሂ ሰላም ያአላ ድንቁ ነቢይ ወደ እሳት በተወረወሩ ጊዜ ገና አየር ላይ ያሉ መልአኩ መጥጦ፣ አንተ ኢብራሂም ሆይ ሀለከ ሓጃ የሚያስፈልግህ ነገር አለ፣ ምን ላድርግልህ? ቢፈልግ መልአኩ ይዞት ይበራል ቢፈልግ ያን ሰዓት ያጠፋዋል። ምን ላድርግልህ ሲለው ኢብራሂም አለይሂ ሰላም ምን አሉ? ሐስቢ ﷲ ወኒዕመል ወኪሉ አላህ በቂ ነው፣ ምንኛ ያማረ መመኪያ ነው አሉ። ታዳኛስ ዛሬ ይሄ ዚክር ለኛ ማያገለግልም እንዴ? አላህ እኮ እንዲህ ያለው፣ ወከዛሊካ ኑንጂል ሙእሚኒን እንደዚሁ አማንያኖችንም ነፃ እናወጣለን ነው ያለው። ዱዓቸውን እንቀበላለን በዚህ ዚክር ነው ያለው ከችግራቸው እንገላግላቸዋለን ያለው። ኢብራሂምን አለይህ ሰላም አላህ ተባረከ ወተዓላ ባረፉ ጊዜ ማን ኢብራሂም አለይህ ሰላም እሳቱ ላይ ባረፉ ጊዜ አላህ ምን አለ? ወቁልና ያ ናሩ ኩኒ በርደን ወሰላመን ዓላ ኢብራሂም፣ አንቺ እሳት ሆይ በኢብራሂም ላይ ንዓም የቀዘቀሽ ሰላም የሆንሽ ሁኚ አላት። አላህ ተባረከ ወተዓላ በሰላም ታረፉ ማለት ነው ይሄ